እስኪ እዚችን ላይ ታሪክ ሰምተን እንመለስባለን። ብዙ የሰጠኝ ስጦታዎች አሉ በጣም ብዙ። እስኪ ላካፍላችሁ ከነዛ ውስጥ በጣም የማረሳቸው አራት ውድ ስጦታዎች አሉ። መቼም በአይምሮዬ ሊጠፋ የማይችል ቀን እንኳን ብረሳው ማታ ማስታውሳቸው ወደ መኝታዬ ሲሄድ ሁሌ እንቅልፍ የሚከለክሉኝ አራት ትልልቅ ስጦታዎችን ሰጥቶኝ ያውቃል። እስቲ ከነዛ ውስጥ ላካፍላችሁ። ምናልባት የውስጥን ታሪክ የሌላ ሰውን ነገር አውቶ ማውራት በሸሪያችንም ክልክል ይሆናል፣ ግን ደግሞ ምናልባት አንዳንድ ችግሮች ሲያወሯቸው ይቀላሉ፣ አንዳንድ ነገሮች ውስጥን ያማሉ እና እስቲ ላካፍላችሁ ምናልባት እንደኔ ብዙ ሴቶች የተሰጣቸው ይኖራሉ። ከእነዚያም ውስጥ አንደኛው በአግባኝ በሶስት ቀን የሰጠኝ ስጦታ ሲሆን ሁለተኛው የመጀመሪያ ልጄ ነፍሰ ጥሮኝ ሶስተኛው ሁለተኛ ልጄ በወለድኩ በ15 ቀን የሰጠኝ ስጦታ ነው። አግብቼ ልክ በሶስተኛው ቀን እጄ ተመልሶ መስራት እንዳይችል ቅጥቅጥ ያደረገኝ ስጦታ ነው። ሁለተኛው ሁለት ሺ ዘጠኝ ግንቦት ሀያ ረመዳን ቀኑ እሁድ ነበር። ተራዊ ሰግጄ ስወጣ በር ላይ ጠብቆ በጠረባ ካነጠፈኝ በኋላ እግሬን የሰበረኝ ነው። መነሳት አልቻልኩም ነበር። ሌላም ሰው ሮጦ አነሳኝ፣ ይዘውኝም አስገቡኝ። የሚገርማችሁ ነገር ግንቦት ሀያ ሰብሮኝ፣ ግንቦት 22 ምጥ ያዘኝ፣ ግንቦት 24 ልጄን ተገላገልኩ። በአላህ እርዳታ እያነከስኩ እጄ ልጄን ይዤ መጡ። ሶስተኛው ልጄ ነው። ልጄ በአስራ አምስት ቀኔ ወገቤ መሃል ላይ ከፍሎ የቆረጠኝ ነበር። አሁን ሳወራችሁ ቀላል ሊመስል ይችላል። ለእኔ በጣም ከባድ ወቅት የምለባት ቀን ነበረች። በጣም ያማል። አራስ ነበርኩኝ። የነበርኩበት ሁኔታም ደግሞ በጣም በጣም በጣም የሚያሳዝን ሁኔታ ነበር በጣም ያም ነበር ለረጅም ጊዜ አወገብ ያመኝ ነበር እና ሰውዬ ነበር የምነሳው የዛች ቀን ከእሱ መጣ መፋታትን ወሰንኩኝ ምክንያቱም የነበርኩበት ሁኔታ እንኳን ልመታ ልታቀፍ እንኳን የማሳሳበት ሁኔታ ነበር ወልዳ በአስራ አምስት ቀን ወገቧ የተቆረጠች የመጀመሪያ ኢትዮጵያዊ ሴት እሆናለሁ ብዬ አስባለሁ። እና በጣም ያማል። ማለት ብዙ ጊዜ ለራሳቸው ሞከራለኝ፣ ብዙ ጊዜ ያሳለፍኳቸውን ነገር ለመርሳት ሞከራለኝ። መደበቂያ ካገኘው ምንም ይሁን እደበቃለሁ። ሰው የሚያየው ፈገግታዬን ስክሪን ሽቴን ብቻ ነው። ከላይ ያለው ከበሬን ብቻ ነው የሚያየው። ውስጤ ግን በጣም ደቋል። ልጆች አሁን አጠገብ አይደሉም። እኔ ያለሁት በሰው ሀገር ነው። እነሱን የታውኳቸው ወልጄ አይደለም። በጣም ነው የምወዳቸው። በጣም ብዙ መስዋዕት ለነሱ ከፍዬ ያለው ለነሱ ብዬ ብዙ ተአምራት በቃ የሰው ልጅ ሊሰራ የማይችለውን ነገሮች ሰርቻለሁኝ በህይወቴ ምናልባት በህይወት እንኳን ባልኖር፣ ያሳልፍኩትን ነገር አሁን አያውቁም። የሆነ ቀን ግን የሚያውቁበትና የሚረዱበት ቀን ይመጣል። ምናልባት አልባት እኔ ኖሬ አላስረዳቸውም ያሳለፍኩትን ነገር ልነግራቸውም እራሱ አልፈልግም። አሁንም የሚያዩት ነገር ብዙ ነበር ያው ግን አይረዱም። ለልጆቼ ስል ብዙ መስዋዕትነት እንከፍያለሁ፣ ግን በጣም ከባድ ነው ምናልባት እንደኔ በየቤቷ ብዙ ነገር የምታሳልፍ ሴት ትኖራለች። እንደዚህ አይነት ከባባድ ስጦታዎችን ከባሎች የምንቀበል ሴቶች እንኖራለን እና ወንዶች ግን ማስተላለፍላችሁ መልእክት ሴት ልጅ ብርጭቆ ብቻ አይደለችም አይንም ጭምር ነች። አላህ ስብሀነ ወተዓላ ለሰው ልጅ መስገድ ቢቻል ለባል ሲል የባልን ክብር ሊያሳየን እንጂ ሴትን ዝቅ አድርጎ ወይም ሴትን እንድትረገጥ ማዘዙ አይደለም። ብዙዎቻችን ግን ሸሪአን የምንረዳው በተገላቢጦች ነው። አራት ማግባት ሲል እንደ ኩንታል መደራረብ አይደለም። ሁሉም ነገር አካሄዱና ስርዓት አለው። ስንቶቻችን እንደዚህ ሴቶችን የጎዳ ነው።